ጉድና ምን ጅራት ከወደ ኋላ ነው አሉ። ፉፉ ሽማግሌ ሌላ ስ ብሎኛል። እንዲሁም ደግሞ ቤተሰቦች ቤተሰቦቼ የኔ ደስታ የሚያስደስታቸው ሰዎች እኩል በቃ ደስታ እንደተካፈሉልኝ እና ዛሬ ከፍዬ ጋ ወደ ቤት ሽማግሌዎችን ሊልክ ነው ማለት ነው እና ተደብቄ ነው ከቤተሰብ ራሱ የወጣት ቤተሰብን አንዳንድ ነገር እያገዝፋቸው ነበረ። እንግዲህ ያው ሽምግልና ወደ ቤተሰብ ሲላክ ብዙ ነገር አለና ቀኑ ነው እና በጣም ተደስተና ሶፊ እኔም አንቺን በክብር ስላገባሁሽ በክብር ስለማገባሽ በጣም ደስተኛ ሰው። እኔ የምላችሁ ማለት ነው አንዳንዴ ስክሪፕቶንም በደንብ አርጋቸው አጥኑ። እዚህ ጋ ምን አለ መሰላቸው? ሳምንታችሁ ከሆነ ማለት ነው ስላገባሁሽ አለና፣ ቶሎ ደግሞ አለና ላገባሽ ስለሆነ አለ። እሳሳ ሰው እንዴት ነው በሽምግልና ቀን ሽንኩርት ምናምን እየላጥኩ ነበረ፣ ሩጬ ነው የመጣው ምናምን ምናምን። ኧረ በእናትሽ ውሸት ስለሆነ አፋችሁ ራሱ ይማታል

ያንባላቆ አሁን ታግዲ እናቀብራችኋል። ምንም የለም። ግን አሁን ያህል ባለው ነገር ድጋሚ ሆነ ነገር እንዳይፈጠር የመጨረሻ ነገር ያልጨረሰችው ጉዳይ አለ። አሰላም አለይኩም ወረሀምቱላሂ ወበረካቱ። እንደው ክርስቲያኖ ገኖቼ ሰላም ሰላም ብያለሁ። ለከዶ የጅማ ቲዩብ አዲስ ሲሆናችሁ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ስለምታባረታቱኝም በጣም ነው የማመሰግን። አዲስ ገቢዎችም አይከፈልበትም፣ ላይክ ሼር ሰብስክራይብ አድርጎ ማለት ነው። ባካችሁን ማለት ነው የሆነ እስክሪፕት እንኳን በስራቱ መጀመሪያ አንብባችሁ ግቡ፣ ሰውን አታወዛግቡ። አንደኛ ነገር ወይ ደግሞ ማለት ነው በቃ ድራማ እኮ ሲሰራ ማለት ነው። በቃ ድራማ እንደሆነ ታውቃላችሁ። እነዚህ ደግሞ እኔ ኦዲዮንሶች ናቸው የምታሳዝኑኝ ማለት ነው። ወላሂ ነው ምላችሁ ያኔ ከሳቅ ጋር እንደዛ ስትሆን አልነበረ ምችል ልጅ ውሸት ስለሆነ ይሳቅ ካላስ የወሰዱት ኮንትራት ስለነበረ ያ ኮንትራት ሲያልቅ ኦልሬዲ ተለያዩ አይደለም። አሁንም ደግሞ ኮመንት ላይ የምታለቃቅሱት ማለት ነው ሶፊ ከሶፊ ህይወት ፉፉ ውጣ፣ ከሶፊ ህይወት ውጣ ምናምን እያላችሁ የምታለቃቅሱ ልጆች እነሱ ሌላ ታሪክ ታሪክ ውስጥ ነው ያሉት። እንዴ አይገባችሁም? እንዴ መች ነው የሚገባችሁ? እናንተ መች ነው እኛ እኛ እንትን አነስተኛ ኢትዮ በሮች ስንነግራችሁ በጎች የስሙ ስሙ እንዴ ሩታኒው አንዴ ከየሳክ ጋር አንዴ ማን ነው ከዳኒ ጋር ከማን ጋር ያልመጣችው አንዴ ከፈረንጁ ጋር አንዴ ከብዙ ሰዎች ጋር ገባችሁ፣ አይደለም እነሱ ስራ እየሰሩ ነው። በቃ የኢትዮጵያ ዩቲዩበሮች አሁንም በሆን ሀይባይ ከሌላቸው ይቀጥላሉ። አንደኛ ነገር እናንተ ናችሁ እንደዚህ አይነት ውዥግብ የምትወዱት። በተለይ ኦዲየንስ ጥሩ ነገር ሪል ነገር ይዞ ሲመጡ ላይክ አታረጉም። እንደዚህ ደግሞ በትዳር ቀልድ፣ በትዳር ጨዋታ፣ በትዳር ማፌስ ሲሆን ላይክ ታረጋላችሁ። እኔ ለምን በቃ መጥፎ ነገር እንደምትደግፉ ራሱ ግራኑ የገባኝ ኔጌቲቭ ነገር ለምን እንደሚመቻችሁ። የምሬን ነው ምላችሁ። እናንተ ናችሁ ኦዲየንስ፣ ተከታዮች ናቸው እያበላሻችሁ ያላችሁት። ለምንድን ነው እስቲ ትውልድ እየጠፋ ነው? ወላይ ነው ምላችሁ። በሙስሊሙ ይሁን በኦርቶዶክስም ብትሄዱ፣ በማንም እምነት ብትሄዱ እነዚህ ዩትዩበሮች ትውልድን እያጠፉ ነው። ነጌ ከነጌ ወዳ ልጆቻችን አሁን አይታችሁ ከሆነ እኔ የሰላም ተስፋዬ አርያ መሆን ነው ንፈልገው የሚሉ ብዙ ነበሩ ያኔ እሷ እንትን ባለች ፊልም ላይ በጣም እይታ ባላት ጊዜ ይሄ ኢሳ ማበሻ ታሪኩ ባባ ብዙ ብዙ ማለት ነው ልጆች አሁን ስትጠይቁ ወይኔ ፊልም ቅ እንደነዛ መሆን ፈልጋለሁ ምናምን ነው የሚሉት አሁንም ደግሞ ጊዜው ሁሉም ከትንሽ እስከ ትልቅ ስልክ ይይዛል ገባችሁ አይደለም እና ልጆችም እነሱን እያዩ እነዚህ ዩቲዩበሮችን እያዩ እንደነሱ እንደነሱ መሆን ነው የምንፈልግ ይላሉ። ሴት የፈለጉትን ሴት እያመጡ መቀያየር ኖርማል ይመስላቸዋል። ወንዶችንም ደግሞ ሴቶችን መቃየር ኖርማል ይመስላቸዋል። ሳታውቁ እናንተ ለብራችሁ ብላችሁ ግን ትውልድን እያጠፋችሁ ዝምትን እያስፋፋችሁ ነው በሚዲያ ማለት ነው። በተለይ ሙስሊሞች በጣም በጣም ነው የምታስጠሉ። በጣም በየትኛውም እምነት እንትን አይልም ኮ ይሄ ነገር እኮ አይፈቀድም አይደለም። ነገር ግን ደግሞ ለህሊናችሁ እያወቀ አሁን ፉፉ ተብዬ በቃ እኔ ወላይ ምንድን ነው የሚባለው? ማያስከብራችሁም ባል አታግቦ ማያስከብራችሁም ባል አሁን ቶፊክ ሚስቱን እንደዚህ ከማንም ወንድ ጋር ከሳቅ ጋር እንደዛ ስትሽ ተሻሽ አሁን ከፉፉ ጋር እንደዚህ ስትሻሻሽ፣ ምን በቃ በአጭር አማርኛ እኮ እንትን ብለሽ ሸቅለሽ አምጪ በቃ። አንቺ ክብርሽን ዝቅ አድርገሽ አምሼ ብር ይምጣ በቃ። የእሷ ክብር የእሷ ምን አይመለከታችሁም። ነገሩ ሴቶቹ አንሰራም ካሉ ወንዶች ምን ያደርጋሉ? አንደኛ ነገር ሴት ካልተመናቀረች እንትን ስለማይታይላቸው ብቻቸውን ስለሚመጡ ሴት ናት ማድመቂያ እና ሴቶች ለምንድን ነው እንደዚህ የምትረክሱት? እኔ ደግሞ ማለት ነው እነዚህ ሽማግሌ ተብሎ የመጡ አባቶች እንደው በምን ቢከፍ ስንት ቢከፈላችሁ ነው በቃ የኑሮ ውድነት በዚህ ናህል ኢትዮጵያን ተባብራችሁ እንድትጨልሉ አድርጓቸዋል። እንዴ እኔ በጣም ነው የማዝነው፣ እውነት በጣም ነው የማዝነው። ይሄ ዩቲዩብ በቃ አንደኛ እኮ ድራማና ፊልም ስታዩ ድራማ እንደሆነ ታውቃላችሁ፣ ፊልም እንደሆነ ታውቃላችሁ። እነዚህ ደግሞ ምንድን ነው? ዩቲዩብ እኮ በቃ ዘና የምትሉበት ፕራንክ፣ ደግሞ የምሰሩበት ፕራንክ፣ የሆነ በቃ እውነትን እንደ ቀልድ አድርጋችሁ ሰውን ፈን የምታደርጉበት ሶሻል ሚዲያ ነው። አሁን ላይ ደግሞ ዩቲዩብ በጣም በሚያስጠላ ሁኔታ፣ በጣም በሚደብር ሁኔታ ትውልድን እያጠፋ ነው ያለው በተለይ ደዋቶች፣ ሼኮች ነው ያላችሁ ወላይ እንዴ ካሁኑ እነዚህ ሰዎች ካል እንትን በቃ ሃይ ባይ ከሌላቸው ይቀጥላሉ ትውልድን ቀስ በቀስ ትውልድ እየጠፋ ነው ሴቶች ሴቶች በአደባባይ በቃ እኔ ስቅጥጥ እነሱ በቃ እንደዚህ ለሚተሻሹት እነሱ እንደዚህ ለሚሆኑት እኔ ስቅጥጥ ነው የሚለኝ ስቅጥጥ ስቅጥጥ ወንድማ ወንድ ነው ሴቷ እራሷን እንዴት አታስከበርም እንዴት በዚህ ልክ ትወርዳላችሁ ቤተሰብ ሀያ አይላችሁም እንዴ ቆይ እኔ ማለት ነው፣ ለምንድን ነው በትዳራችሁ የምታማርቱ? ጥሩ ነገር ባለትዳር ሆናችሁ እየተዝናናችሁ ልክ እንደ አዲስና አዲስ ቤተሰቦች አሉ፣ አይደለም? አዲስ ዜማ፣ እነ ቃል ኪዳን እነ ማን ነው ስማቸው? ቦ በናታችሁ፣ እነዚህ እንደውም ከሚስቶቻቸው ጋር ሁሉም የራሳቸው ዩትብ ያላቸው እነ ቃል ኪዳን፣ እነ አዲስ፣ እነ ኢዮብ፣ እነ ረዱ እንደዚህ በቃ የራሳ በቃ ሪል ሕይወት ብታሳዩ እነሱ አሁን ሪል ሕይወት ነው የሚያሳዩ፣ እይታቸው ምናቸ ሰው እኮ እናንተን እንደነ ቡታጅራ ዩቶበሮች እንደነ አሁን አሁን የመጣቸው ዩቶበሮች እያየ ትዳርን እንዲጠላ እያደረጋችሁ ነው። ቀስ በቀስ ሰው ትዳርን ጠልቶ በቃ እንትን እንዲ ወድ እያደረጋችሁ ነው ያላችሁ። የተከበረውን እውነት እነዚህ ልጆች እነዚህ ዩቱበሮች ሀይል ይባሉ ነው የሚገባ። ኦዲንስ ደግሞ እንዲ አይገባችሁም እንዴ፣ አይገባችሁም። እንዲ ኢሳቅ እንትና መጣ ፉፉ መጣ፣ አይገባችሁም።